ያው ከዚህ በፊት የነበረኝም በጥበቃ ስራ ነበረ። ከዛ አሁን እዚህ ጋር የተሻለ ስለሆነ አካባቢ ላይ የተፈጠረልኝን የስራ እድል በመጠቀም ከሌላ አዲስ አበባ ነበረ መጀመሪያ ምሰራ ይህንን በመጠቀም እዚህ አካባቢ መጥቼ ቤተሰቦቼ ባሉበት አካባቢ ብዙ ሌላ ነገሮችን ከተማ ላይ ከምኖርበት ቀንሼ እዚህ ጋር ተጠቃሚ ሆኜ በአካባቢ ላይ ይህንን እየሰራሁ ነው። እኔ አሁን እዚህ ከመጣው በኋላ አካባቢው በጣም ሰላማዊ አካባቢ ነው። ከፀጥታ አንጻር ምንም እዚህ የሚፈጠሩ ችግሮች የሉም። አሁን ድርጅቱ ኮንስትራክሽን ላይ ነው ያሉት። ወደፊት ደግሞ ወደ ምርት ማምረት ሲገባ ለብዙ ወጣቶች የሥራ ዕድል ይፈጥራል። ስለዚህ የአካባቢው ወጣቶች መጥተው ይህንን የሥራ ዕድል ተጠቃሚ እንዲሆኑ ነው መክረው። ከተማችን እንግዲህ ከአዲስ አበባ በአንድ መቶ ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት ከአዲስ አበባ በቅርብ ርቀት ላይ የምትገኝ ፍጹም ሰላማዊ የሆነች ለኢንቨስትመንት ደግሞ እጅጉን ተመራጭ እየሆነች ነው ያለችው ከዚህ ምቹ ሁኔታዎች ውስጥ አንዱ ከሰላም ጋር ያላት አመችነት በርካታ የውጭና የሀገር ውስጥ ባለሀብቶች ተመራጭ አድርገዋታል ከዛ ውጭ ደግሞ ምቹ የሆኑ መሰረተ ልማቶች ያሉበት አካባቢ ነው የመጀመሪያው የመብራት ነው የከተማዋ የራሱን የቻለ 50 ሜጋዋት ኃይል መያዝ የሚችል ሰብስቴሽን አለ። ሁለተኛው የከርሰ ምድር ውሃ በቅርብ ርቀት ማግኘት የሚቻልበት እድል አለ። ከዛ ውጪ የመሬት አቅርቦት ነው። የከተማ አስተዳደሩ በስካሁኑ ብቻ ወደ ከ200 ሄክታር በላይ የኢንዱስትሪ ዞን አካለን ይዘናል። እነዚህን ምቹ ሁኔታዎች ታሳቢ ተደርጎ በርካታ የውጭ እና የሀገር ውስጥ ባለሀብቶች እየመጡ ነው ያሉት ከዛ ውስጥ አሁን የምትገኙበት የብሉ ኤለፋንት ፋይበር ቦርድ ካምፓኒ ነው የሚገኘው ማለት ነው። እና እንግዲህ አሁን በምትገኙበት ሁኔታ ጥቅል ያለውን መነቃቃት ጋር ተያይዞ እጅግ ሰፋ ያለ ፍላጎት እንዲፈጠር ነው ያደረገው። ለከተማችን የኢንቨስትመንት እንቅስቃሴ ትልቅ መነቃቃት ፈጥሯል። በርካታ ስርዓቶች እዚሁ በግንባታ ቴዝ ላይ ጭምር ገብተው እየሰሩ ነው ያሉት። ይህ ብቻም አይደለም። ሌሎችም ፍላጎት ያሳዩ የውጭ ባለሀብቶች ጭምር ፕሮጀክት አቅርበው ምቹ ሁኔታ እየፈጠንላቸው ነው ያለውና አጠቃላይ ለከተማችን ገጽታ ግንባታም ለስራ እድል ፈጠረው ሰፊ የሆነ እድል ፈጥሮልናል ማለት ነው። በርካታ እንደተባለው ከተማችን ላይ ስራ አጥ ወጣቶች አሉ። እነዚህን ወጣቶች ከቴክኒክና ሙያ ሰልጥነው የሚወጡ ወጣቶችም ጭምር እዚህኛው ድርጅት ላይ ገብተው ተግባራዊ የሆነ ስራዎች እየሰሩ ነው፣ እየተጠቀሙ ነው ያሉት አዳዲስ ክህሎትም መያዝ ያለባቸው እንደ ስራ እድል ተፈጥሮላቸው እዚሁ እየተጠቀሙበት ነው ያለው ማለት ነው እና ለቴክኖሎጂ ሽግግር እንደተባለው በርካታ የቻይና ባለሙያዎችም ጭምር እዚሁ መጥተው እየሰሩ ነው ያሉት። በዛው ሂደት የእኛው የአካባቢ ስርአቶች ደግሞ ከነዚሁ ክህሎት እየለመዱ በተግባር ደግሞ እዚሁ ድርጅት ላይ እየተጠቀሙ ነው ያሉት። አሁን በምታያቸው መንገድ እየሰሩ ነው ያሉት ማለት ነው። ኢንዱስትሪው እንደ ማዕከላዊ ኢትዮጵያ ክልል እንደ ምስራቅ ጉራጌ ዞንም በጣም ትልቅ ኢንዱስትሪ ነው። አጠቃላይ እስካሁን የፈጠረው ስራ እድል አለ። ምናልባት ይሄ የምታዩበት ደረጃ የደረሰው ሰባት ወር ጨርሷል፣ አሁን የደረሰበት። በዚህ ሰባት ወር ጊዜ ውስጥ በተለያየ መልኩ እዚህ ውስጥ የተሳተፉ ስራ አጥ ወጣቶች አሉ፣ ከ500 እስከ 600 ተሳትፈዋል። በእኛ ደረጃ ግን ገብተን የመዘገብነው 335 ዜጎች ቋሚና ስራ እድል ተፈጥሯል ማለት ነው። ምን ማለት ነው? እነኛ አንድ ቀን ሰርቶ ይወጣል፣ የተሳተፉ አሉ። ግን አሁን እየሰሩ ያሉ ኮንቲኒውስሊ እየሰሩ ያሉ 335 ስራ እድል ተፈጥሯል። በአጠቃላይ ፕሮጀክቱ አሁን ከዚህ በኋላ በሰኔ ወር መጨረሻ አካባቢ ላይ ወደ ተግባር እንደሚገባ ነው ለጋም ሰታችሁ ወደ ምን ትግበራ ሲገባ ደግሞ ከአንድ ሺህ በላይ ለሚሆኑ ስራ አጥ ወጣቶች ፋኑና ጊዜ ስራ እድል ይፈጥራል ማለት ነው። ስለዚህ አጠቃላይ ከሰራድል ፈጠራ አንጻር ትልቅ እንትን እንዳለው ለማንሳት ያው እንደምታውቁት ያው የውጭ ባለሀብቶች ናቸው። ሙሉ ለሙሉ ባለቤቶቹ ቻይናውያን ባለሀብቶች ናቸው። ቻይና ደግሞ ያው ከቴክኖሎጂ አንጻር እጅግ በጣም ይሄደችናል። ወደዚህም ሲመጣ አንዱ አድቫንቴጅ ተብሎ የሚወሰደው ከቴክኖሎጂ አንጻር ትልቅ ግብአት እናገኛለን ብለን እናስባለን። ምናልባት እዚህ ኤሪያ ላይ ዞር ብለን ስናይ በተለያየ በፕሌዎድ እና በሌሎችም የተሳተፉ አሉ። እነሱም ወደዚህ እንዲገቡ እያደረግን ነው፣ እያስተሳሰርን ነው። ቴክኖሎጂ ከዚህ እንዲወስዱ የእኛም ባለ ሀብቶች ማለት ነው። ከባለ ሀብቶቹ ባለፈ የኛ ስርአት ወጣቶች ወደዚህ ገብተው ለተወሰነ ጊዜ ካሰለጠኑ በኋላ ቴክኖሎጂ እዚሁ የእኛ ወጣቶች እየሰሩ ያሉበት ሁኔታ ነው። አጠቃላይ ከማሽነሪዎቹም እንቅስቃሴ ጋር ተያይዞ ምናልባት እዚሁ አጠገባችን ላንዩ ስላለ የእነሱም ሲስተር ካምፓኒ ሆነ ወደዚያ የመጣው እና አብዛኛው ከዚህ በፊት ቻይናዎቹ ይሰሩት የነበሩት ቴክኖሎጂ አሁን በእኛ ወጣቱ ተተክቶ እኛው እየሰራ ነው ነው ማለት ነው። ይሄ ትልቅ የቴክኖሎጂ ስርጸት ነው ብለን የወሰን ነው። በወጣቱ ብቻ ሳይሆን ባለሀብቱም መጥቶ ቴክኖሎጂው እየቀዳ ወደዛ ሊወስ የሚችልበት እድል እየተፈጠረ ስለሆነ እንደ ቴክኖሎጂ እኛ ትልቅ እድል አግኝተናል የሚል ነገር አለ። ይሄ አጠቃላይ ፕሮጀክቱ ያረፈበት ምናልባት እቺ ዳገቷ ናት የምትቀራው 17.2 ሄክታር መሬት ነው። ይሄ ማለት ቀሪ ሁለት ሄክታር እያሰፉት የሚሄዱበት ነው የሚሆነው። ይሄ ፕሮጀክት ያስመዘገበው ካፒታል በጣም ግዙፍ ነው። በክልሉ ያው ለመጀመሪያ ጊዜ ነው፣ 5.1 ቢሊየን ብር ነው ያስመዘገበው። ይሄ 5.1 ቢሊየን አስመዝግቦ በ17.2 ሄክታር መሬት ላይ አርፎ በቀጣይ ተጠቃሎ ያው እነሱ ጋር መሬት የሚባክንበት ሁኔታ አይኖርም። ለኛም ባለሀብቶች ትልቅ አስተማሪ ሆነዋል ብለን የምንለው የወሰዱት መሬት ሙሉ ለሙሉ ተጠቅመው ነው የሚጠቀሙት። ስለዚህ ከመሬት አጠቃቀም አንጻር ለእኛ ባለሀብት ትልቅ አስተማሪ የሆነ ነገር ነው ብዬ ነው የምወስደው። ከዚያውም አንዱ የኢንቨስትመንት ዓላማ ሊባል የሚችለው ስራ ዕድል መፍጠር ነው፣ ቴክኖሎጂ ማሸጋገል ነው። ሶስተኛው ኢምፖርት ሰብስቲት ማድረግ ነው። ያው እንደ ሀገር ከውጭ የሚገቡ ምርቶች በሀገር ውስጥ አምርቶ የውጭ ምንዛሪ እጥረትን መቅረፍ ነው ትልቁ ዓላማው ሊባል የሚችለው። በእኛም ደረጃ ኢንቨስትመንትን ስንቃኝ በዚህ መልኩ ነው። አጠቃላይ ያው በሀገር ደረጃም እንደ ክልል ያለው የዚህ የኮንስትራክሽን ዘርፍ መነቃቃት በይበልጥ ከግንባታ ጋር ተያይዞ ያሉ እንደ ሀገርም በከፍተኛ ሁኔታ ያው ደረጃ ነው ያለው። ለዚህ ደግሞ ትልቁ ከዚህ ቀደም ከውጭ ይገቡ የነበሩ ምርቶች ነው እያመረተ ያለው ማለት ነው። ይሄ ማለት ምናልባት እስከ አዲስ አበባ ነው እነኚህ ምርቶች የሚጫኑት በተለያየ መልኩ ሁሉም ይጠቀመዋል። ከዚህ ቀደም ለትላልቅ ግንባታዎችም ጭምር የሚጠቀሙት ከውጭ ገባ የነበረውን ምርት አሁን በቀላሉ በዚህ በሀገር ውስጥ እነሱ እያመረቱ ለውጭ ይገባ የነበረውን ምርት ለመተካት ተሞክሯል። ስለዚህ አንዱ ይህንን ለማድረግ ሞክረዋል። ይሄ በማድረጋቸው ደግሞ አንደኛ የውጭ ምንዛሪ እጥረታችንን ወይም የዶላር እጥረትን እንዲቀርፍ አድርጓል ማለት ነው። ከውጭ በዶላር እናስገባ የነበረው አሁን በሀገር ውስጥ ማምረት ጀምረናል ማለት ነው። ከዚያ ውጭ ደግሞ የውጭ ሀገር ባለሀብቶች መሆናቸው ደግሞ ከዚህ ቀደም እንቸገርበት የነበረው ዶላርን በቀላሉ በእነሱም ደረጃ ማለት ነው በእነሱ ደረጃ ለሌሎች ለኢንዱስትሪ ግብአት ሊሆኑ የሚችሉ እያቀረቡ ያሉበት ሁኔታ